አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የቻናል ቤተሰቦች እንዴት ናቸው? በያላችሁበት የአላህ ሕዝነት ረሐመት ከእናንተ ጋር ይሁን። ዛሬ ደግሞ ቀለል ያለች የሸኩላታ ጁዝ ልሰራ መጥቻለሁ ማለት ነው። የዚህን ጁዝ ልሰራ መጥቻለሁ፣ አብራችሁኝ ቆዩ። ያው እዚህ ጋር ሸኩላታው አለ፣ እዚህ ጋር ደግሞ ሱካር አለ፣ እዚህ ጋር ተልጅ አለኝ፣ እዚህ ጋር ውሃ አለኝ፣ እዚህ ጋር ደግሞ ሀሊብ ነው የሄደው። ሀሊብ ሳይል ስለሌለኝ ነው። አብራችሁኝ ቆዩ ማለት ነው ያው ውዶችዬ እዚህ ጋር ይሄንን ሶስት መላጋ አደርጋለሁ ማለት ነው። ሸኩላታውን ብስሚላ ሀላጣለኝ ብስሚላ፣ ዋህድ ሁለት ሰላሳ መላጋ ይሄን አደረግኩኝ። ሱካር ሁለት መላጋ ሱካር ነው ማደርገው። ብስሚላ ዝቅ አድርገው ብዙ አይታይ መሰለኝ ሁለት መላገ ማህል ስሜን። ከዛም እንትን የለኝም እኔ ሀሊብ ስለሌለኝ ነው እንጂ ሀሊብ ሳይል ቢኖረኝ ሀሊብ ነው። እኔ ኔዶ ነው ያለኝ። ኔዶ አንድ፣ ሁለት፣ እንደዚሁ ሶስት መላገ አድርጌያለሁኝ። ሱካር ሱከር ሁለት ውሃ ጨምራለሁ። ብዙ አላበዛም አሁን ከዛ እዚህ ጋር ተልጃለኝ ተልጅ ደሞ አደርጋለሁ ማለት ነው። ወረደውን ጀምርና በአንድ ላይ ፈጫለ በጣም ጣም ምናምን ነገር በጣም አሻላ ነው ማለት ነው። ሱከራ አውጥተን ሴንሱዋል ጀምራለሁ ማለት ነው። ከዛ እንደዚህ ካደረኩ በኋላ ውሃ ትንሽ ጨምሬ ውሃ ግማሽ ሀይል ነው ያደረኩትኝ በፈጫ አለሁ ማለት ነው ነው መፍጨት ነው። ሌላ ምንም የሚጠበቅብኝ ነገር የለም። ቀላል ነው። እንግዲህ በቤታችሁ ሰርታችሁ ተጠቀሙበት። ጣዕሙ ምናምን ደግሞ ማሻላህ እንግዲህ እንደምታዩት ፈጨፉት፣ ሁሉንም በአንድ ላይ ያው በዚህ መልኩ ሆኗል። እና በሶስት በሁለት ደቂቃ አንድ ደቂቃ ማልፈጅም ይኸው እንግዲህ አብረን ገና የውስጡ ተልጅ ገና ነው ማለት ነው። በደንብ መፈጨት አለበት ተልጁ ገናን ሟማም ወዶች ያው ውዶች ማለት ነው። በዚህ መልኩ አሲሩን ጨረስኩኝ። ጉዱ ማሻላ ችፉኒ ምርጥ የጁዝ አሰራር ማንን ሆው እና ሰርታችሁ ተጠቀሙበት። ደስ ይላል በጣም ጉበለአያ መቁ አሲሩ ተሰርቶ ተጨረሰ ማለ ነው። እና ይህን ይመስላል። አላስ አልሀምዱሊላህ ጣዕሙ ምናምን ማሻአላ ምነው። እና ሰርታችሁ ተጠቀሙ። ቪዲዮ ደስ ካላችሁ ላይክ ሼር አድርጉ ማለት ነው። ባይ ባይ።